እንደነ መቶ ብር ቸግሮ ብዙ ናቸው። መለወጥ ፈልጌ ነው። መቶ መቶ ብር እ መለወጥ ፈልጌ ነው። መቶ መቶ ብር አዋጥ። በመቶ ብር ነው የምትለወጠው? ምን እሰራበታለሁ እና ለማይ እ አዲስ ሰማችኛ አዲስ ጀማሪ ለማይኔ አበረታቱኝ። ስንት ነው ተፈልገው? መቶ ብር እናቴ ነው መለወጥ ያለከው። ነው ወና ጀግረኝ። ምሳውን ጋር አልበላሁ፣ ቁርስም አልበላሁ። ሰው ብር እያለው ይፆማል። እኔ ምሳና ቁርስ አንድ ላይ ካገኘው ስምንት ሰዓት በላለሁ ብዬ እስቲ እናንተ ስጡኝና ዛሬ እስቲ ልመርቃችሁ መቶ መቶ ብር ስጣችሁ